በስማም ወወልድ ወንፈስ ቅዱስ አሐዱ አምላክ በስማም ወወልድ ወንፈስ ቅዱስ አሐዱ አምላክ በስማም ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥቅምት አምስት ኑሯቸው እንደ ሰው ያይደለ በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባህሩ ውስጥ መቶ ዓመት ተዘግዝቀው ለኢትዮጵያ ሰዎች ምሕረትን የለመኑት አውነ፣ አቡነ ገብረ መንፈስ ቅዱስ ታላቅ ቃል ኪዳን የተቀበሉበት ዕለት ነው። አቡነ ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከቆላው አገር ከንኢሳ የተገኙ ገዳማዊ ናቸው። አባታቸው ስምዖን ከነገደ ብንያም ሲሆኑ እናታቸው ደግሞ አቅሌስያ ይባላሉ። ወላጆቻቸው በእግዚአብሔር ፊት ደጋጎች የነበሩ ቢሆኑም አቅሌስያ መካኖና ልጅ በማውጣቷ እያለቀሰች ሰላሳ ዘመን ኖራለች። ከእለታት በአንደኛው ቀን ወደ ቤተ ክርስቲያን ገብታ የአ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት በመቆም እግዚአብሔር ልጅ ይሰጣት ዘንድ አልቅሳ ስትለምን የአንድ ጊዜ ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚስተካከል ስነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ አንቺ ተቀበይ አላት። አቅሌስያም በመጋቢት 29 ቀን ጸንሳ በታሳስ 29 ቀን ደምግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ ሶስት ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። እግዚአብሔር ነቢዩ ኤርሚያስን በእናት ማፀን ቀደስኩ ከማፀን ሳትወጣ የተመረጥክ አደረግኩ እንዳለው ገብረ መንፈስ ቅዱስንም ከእናቱ ማፀን መርጦ ሰጥቶታልና የበለዓምን አህያ ያናገረ የቢታንያ ድንጋዮችን አንደበት ሰጥቶ ስሙን እንዲያመሰግኑት ያደረገ አምላክ አሁንም ይህንን ሕፃን አንደበቱን ከፍቶለት ስሙን እንዲያመሰግን አደረገው። ከዚህ በኋላ ይህ ሕፃን በተወለደ ጊዜ ለአምላኩ ሰግዶ አብ ወልድ መንፈስ ቅዱስን ካመሰገነ በኋላ እናቱ አላቀፈችው፣ ጡቷንም አልጠባም። ከዚያ የነበሩ ሁሉ ይህን በማየታቸው እጅግ ተደንቀው አምላካቸውን አመሰ ተሰገም ከሶስት ዓመት በኋላም እግዚአብሔር መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳሙያን ወዳሉበት ገዳም ውሰደውና ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበር አንስተ ከአንተ ዘንድ አኑረው፣ ስለ ልብሱ፣ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው፣ ይውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊ መልአክ የራማሉል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቆ ስሞ እስከ ሰባቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦ አስባረከው። ከእግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰደውና ስባርከው አለውና ወስዶት እመቤታችንም ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል እና መነኮሳት ሁሉም እንዲባርኩት አደረገው፣ መልሶ ከእግዚአብሔር ፊት አቆመው። መደን ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ከእኔ ጋር ትነግሳለ እና ደስ ይበል፣ በርታ፣ የሚደርስብን ሁሉ ታገስ። ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ከአንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አውረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳ ዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ይቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ፍጹም ጸጋ አድሮበታልና ሥራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመድ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦስ አስኬማን ሰጠው ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ እንደ ሐዋርያትም የተአምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ ሙታንን የሚያነሱ አጋንንትን የሚያወጡ ሆኑ መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረከ ከሚላካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ። ድውያንን ትፈውሳል። ከእንግዲህ ወዲህ ከሰው ተለይተ ወደ ጫካ ገብተ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችን የሰጠኝ እነዚህ አንበሶችና ነብሮች ምን ይመገባሉ? አሉት። ጌታችንም የረገጥከውን መሬት ይልሳሉ በዚያም ይጠግባሉ። ወደ እኔ እስክትመጣ ድረስ ይው ምግብ ይሆኗችኋል። አላቸው። ቅዱሳን መላእክትም ይህን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህ በኋላ አቡነ ገብረመንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው። የጠጉራቸውም ርዝመቱ አንድ ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንደኛዋ ቀን የፈወሷቸው ሕሙማን ብዛታቸው እልፎ ሆነ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደ ማያቀኝ ሀገር ይሄዳል። ተነስተዱ ህዝቡም አባታችን እንደተሰወሩ ባወቁ ጊዜ ባዘን አለቀሱ። ከዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን አሩሩን የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በታላቅ ተጋድሎ ኖሩ። በጽኑም ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። አፍሬም ሆነ ምንም ነገር አይመገቡም፣ ውሃን ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘውትር ይጎበኟቸው ነበር። ስለ ምግባቸውም ሰማይ ብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ንዕብስት አይመገቡትም፣ ልቁንም ጽዋን ባሸተቱ ጊዜ እንዲሁ ይጠግባሉ፣ ይረካሉ። ነቢይ ክብርን በማየቴ ጠግባለሁ እንዳለ አባታችንም በተወለዱበትም ቤት አልኖሩምና እናት አባታቸው የስጋ ዘመዶቻቸውም አላወቋቸውም በበረሃ ብቻቸውን ኖሩን። ነገር ግን ሰማያን ሁሉ ወዳጆቻቸው ሆኑ። በቤታችን ወዳጅ ይጥላቸዋል። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። አባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደወፍ ይበራሉ። ለተሰጣቸውም ጸጋ የበራ እንስሳት ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን ወደ ኃጢአት ያመጣል ሞትንም ያስከትላል ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድረ በዳ ይወድቃሉ፣ ወጥመድም ይያዛሉ። የሰው ልጅ ምግብን በመውደድ ባጢያት ይወድቃልና እኔ ለሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማኅፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ ከኃላፊው ዓለም በሞት በተለየው ጊዜ መብል መጠጥና ልብስን ማን ያስከትልልኛል? አሉ። ዳግመኛም ሰው ሊደርስ በማይችልበት ነበራን እኖራለሁ። ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ስጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ስጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶዎች ወዳሉበት እገባለሁ ምግብም መሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊት ሁሉ እየሰገዱላቸው ይገዙላቸው፣ እግራቸውን በታች ይተኙ ነበር እንደሚታዘዝ ደቀ መዝሙርም ታዘዙላቸው ነበር ለጸሎትም በሚቆሙበት ጊዜ አብረዋቸው ይቆማሉ በፊታቸውም ይጫወታሉ በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍታ የሰዓት ድንኳን ተገልጦ አርባዕቱ እንስሳ የእግዚአብሔርን ዙፋን ተሸክመው ሃያ አራቱ ካህናተ ሰማይ ማዕጠንታቸውን ይዘው ቅዱሳን መልአክ እና አለቆቻቸው በየነገዶቻቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው አባታችንም ይህን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካአጽናናቸውና ከባረካቸው በኋላ ዮሐንስ ቀለም ቲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጅ ወይ ምን ትሻለህ? የምትጠይቀኝስ ነገር ምንድን ነው? ልይህ ብለው በለመንከኝ ጊዜ ተገለጥኩልህ። ሰማንያ ዓመት በጫካ ኖር፣ ፈራዎችን ዞርክ። ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጫክነ እስከ ሞት ድረስ ታገስ ያመረትኩ ወዳጄ ገብረ መንፈስ ቅዱስ ሆይ እን እንዳደርግል ዘንድ ትወዳለ? አላቸው። አባታችንም ይህን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም፣ በፊትስ ሞገስን ካገኘው የገቦታን ሰዎች ማርልኝ እነርሱ አጠያን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣምና አጣንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚ የሚኖሩትን አስባቸው ሰይጣን አስቷቸዋልና፣ በማወቅም ባለማወቅም በሰሩት ማራቸው ይቅርን በላቸው ያሉት ለመኑት። ጌታችንም ወዳጄ ሆይ የለመን ከኝን አልከለክልም፣ እንደቸርነትም ስምን የጠሩትን መታሰቢያን ያደረጉትን አጣንን ምሬልህ አለው። የለመን ከኝንም ሁሉ አደርግልህ ዘንድ ኪዳንን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መልአክና ሰማ ሮማውያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህንን ቃል ኪዳን ሲቀበሉ ዕድሜያቸው ሶስት መቶ ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረንፈስ ቅዱስ ምልጃ ወደ ጋነም ሂዱና የአውጣንን ነብስ አውጡ። ከስርዓታቸውን ፍቷቸው አሏቸውና እነርሱም የገቦታ ሰዎችን ሶስት ሺ ነብሳትን ከደይን አውጥተው ወደ ገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረንፈስ ቅዱስን እንዳንተ ካሉ ሰዎች በቀርብ በዓለም ላይ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኟዋል እንጂ ከካህናት፣ ከመነኮሳት፣ ከምእመናን ወገን ቢሆን ያለ ፈቃድ አይም ወዳጄ እንደወደድክ እኔም አባቴንና መንፈስ ቅዱስን በሦስትነት ያየኝ። አሁንም ወደ ኢትዮጵያ ሂድ በዚያም ከደይን የምታወጣቸው ነፍሳት አሉ አሏቸው። አባታችንም አምላኬ ወደዚያች ሀገር ማን ያደርሰኛል? አሉ። እግዚአብሔርም እኔ በስልጣኔ አደርሳለሁ። ካሏቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን አራት ሺ እልፍ እየሰገዱ ሶስት መቶ ጊዜ የቀኝ ሶስት መቶ ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ አስራ አምስቱ መኃልየ ነቢያት መኃልየ ሰለሞንንና ውዳሴ ማርያምን እየጸለዩ ላጢያን ምረትን ሲለምኑ እንባቸው እንደዋ ይፈስ ነበር። ጌታችንም በተወለድኩባት በተጠመሁባትና ከሞት በተነሳውባት ዕለት እልፍ እልፍ ነብሳትን እምርልሃል አላቸው። ከዚህም በኋላ አባታችን ስልሳ አንበሶችና ስልሳ ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊ መልአክ ቅዱስ ገብርኤልም ከእነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዙቋላ ወሰዳቸው። አባታችንም በዋው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለ ሲመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ አንም ስራቸው በአባታችን ፊት እንዲሁ የተገለጠ ነውና፣ አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘግዝቀው መጸለይ ጀመሩ። ከባህር እንዳልወጣ በግሬም እንዳልቆም በያው ስምም እያለሁ ብለው አርባ መዓልት አርባ ሌሊት ቆዩ። በአርባኛ ቀናቸው የታዘዘ መልአኩ መጥቶ ስምን የጠራ መታሰቢያን ያደረገውን ምርላሏል አላቸው። አባታችንም መልአኩን ጠላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ መቶ ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም በባህር ውስጥ ተዘግዝቀው መቶ ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈስሶ አለቀና ዋው ደም መሰለ። ሥጋቸውም አልቆ አጥንቶቻቸውም እንደ በረዶ ሲሆኑ 7300 የሚሆኑ አጋንንትም ከአራቱ አቅጣጫ እየመጡ ሰውነታቸውን በፍላጻዎች ወጓቸው ነበር። ከዚህም በኋላ ጌታችን ወደ አባታችን መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱሶች መላው ኢትዮጵያ ምሬል አለውና ተነስ፣ ከባህሩ ውጣ አላቸው። አባታችንን አጥንቶቻቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና፣ ጌታችንም በክቡራን እጆቹ ሁለንተናቸውን ቢዳ ስሳቸው እንደ ቀድሞ ደና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አምድ ተተክለው ሰባት ዓመት ቆሞ ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ ሁለት አይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ ሁለት ሳምንት በጸሎት ቆዩ። ሁለት ሳምንት በኋላ ቅዱስ ሚካኤል እና ቅዱስ ገብርኤል መጥተው በአይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጥሃልና ጠላቶችን ትበቀል ዘንድ ወደ ዝቋላ ላይ ሂድ ብሏቸው አደረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ ሦስት ሽማግሌዎችን አገኙ። አባታችንም ባዩዋቸው ጊዜ ለመሰወር ያስቡ፣ ሽማግሌዎቹ ግን ይመጡ ዘንድ አጠሯቸው። በእግዚአብሔር ዙፋን ተማጽነናል። ታችንንም በጀርባ አዝለ አንድ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆኖ አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ አንተ ደክሟል የማትበላ የማትጠጣነ አሏቸው። አባታችንም አባ የት ያውቁኛል? አሏቸው። ሽማግሌውም አሁን ደግሞ ሄደ ጓደኞችን አምጣል አሏቸው አባታችንም የቀሩት ሁለት ሽማግሌዎች ካሉበት ደርሰው ሁለቱንም በየተራ እያዘሉ የመጀመሪያውን ያደረሱበት ቦታ ደረሷቸው። ከዚህ በኋላ እነዚያን ሽማግሌዎች አባቶች ወይ ከየት ነው የመጣችሁት? አሏቸው። ሶስቱም ተነስተው ቆሙና ለአባታችን በአንድነት በሶስትነት ተገለጡላቸው። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ሆኑ። ቅዱስ ቅዱስ ለአብርሃም በመምሬ አድባር ስር በአንድነት በሶስትነት እንደተገለጡለት ሁሉ አሁንም ለአባ አባታችን ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በጀርባቸው ማዘሏቸው፣ የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ብሳም መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋውጠው ተራሮች፣ ኮረብቶች፣ አለቶች ተሰነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበቧቸው በሚስጥራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራይ ውስጥም ሆነው እነዚያ ሽማግሌዎች አባታችንን እስከ ሰባተኛው ሰማይ እንዳደረሷቸው ተመለከቱ። ከዚህም በኋላ ጌታችን ሐዋርያትን እነ ቅዱስ ጴጥሮስን እንደቀሰቀሳቸው አባታችንንም ቀሰቀሷቸውና ወደ ዝቋላ ውረድ፣ መቶ ዓመት ሙሉ አጥንትን ስጋን እየነደፉ የተዋጉን አጋንንት ታጠፋቸው ዘንድ ኖሆኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሏል ሰባቱ ሊቃነ መላእክት ተባረቅ ትንብ በፊት በኋላ ይከተሏል። የአንድ ጊዜም አባታችን በመብረቅ ላይ ሆነው እነዚያ አጋንንት ወዳሉበት ወረዱ። አጋንንቱንም ደመናት ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ ተበተኗቸው። የእነዚያም አጋንንት ቁጥራቸው ሰባ ሺህ እልፍ ከአንድ ሺህ ነበሩ። ሁሉም በአንድ ጊዜ አልቀዋልና ከእነርሱ ሸሽቶ ያመለጠም አልነበረም። ቅባቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮ ጅብ እና ዘንዶ ዳሉበት ምድረ ከብድ ተመለሱ። አባታችንም ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠሯቸው ሶስት ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚያም ቅዱሳን የዋልድባው አቡነ ሳሙኤል ያዘለው አቡነ አንበስ እና ከላላይ ግብፅ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወሯቸው ቅዱሳኑ እስከ ሰባት ቀን ድረስ በምላ ተሰለበቱ የአባታችን የሚያስፈሩ አንበሶች መጥተው የቅዱሳኑን አንበሶቻቸውን ገድለው፣ ደማቸውን አፍስሰው፣ ስጋቸውንም በሉ። ሶስቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረመንፈስ ቅዱስ ስልሳ ነብሮችንና ስልሳ አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን የእግዚአብሔር ቅዱሳኑ፣ አትፍሩ አሏቸው። ቅዱሳኑም አባታችን፣ ወይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ ተመጣ ነገር ግን ባላገኘነ ጊዜ እስከ ሰባት ቀን አለቀስን አሏቸው። ዳግመኛም የእርሶ አንበሶች መጠው አንበሶቻችንን በሉብን አሏቸው። አባታችንም አንበሶቻቸው፣ እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁንም የበላችሁትን ትፉ አሏቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን የአንበሶቹን ስጋቸውን፣ አጥንታቸውን ከደም ጋር ተፉ። ወዳቸውም የቀረ የለም። አባታችን ሰዎችንም ወዲያው ወደ ምስራቅ ዞረው እግዚአብሔርን ካመሰገኑ በኋላ አቤቱ አላዛርን ያስነሳው አንተነን አሁንም እነዚህን አናብስት ከሞት አስነሳቸው ለባሮችም ሜዲካማቸውን ማረፊያ የሆኑላቸው ዘንድ የሰጣቸውን አትከልክላቸው ያሉ ጸለዩ አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ስጋቸውን በመስቀል ምልክት ባርከው በጊቴ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። የአንበሶቹም ይን ጥቅሻ ፈጥነው ተነሱና እንደ ቀድሞ ሆኑ። አባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሷቸው። እነዚያም ሶስቱ ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤልም አባታችንን አባት ወይ በዚሽ ቀን ድንቅ ስራን አየን። አርያ የእግዚአብሔርን መልክ አርያ ይመስላል። ክስና ፍጹም ነው። የጸሎት ኃይል ሙታንን ያስነሳል። የተበሉ አንበሶችን ከአንበሶች ወዳወጣ አሏቸው። ዳግመኛ በአባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ ሦስት ኅብስትና ሦስት ጽዋ ይዞ መጣ። አባታችንም ሦስቱን ቅዱሳን እግዚአብሔር የሰጣችሁን ይህንን ኅብስትና ጽዋ ንሱ፣ ብሉ፣ ጠጡ አሏቸው። ቅዱሳኑም ስራቸውን እያደነቁ በልተው ጠጥተው ተገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ለው መርቀው ሸኟቸውና የእግዚአብሔር ርን ሥራ እያደነቁ ወደ የበዓታቸው ተመልሰው ሄዱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሄደው እንዲያስተምሩና የሚደርስባቸውን መከራ ጭምር ነገራቸው። አባታችንም ክርስቶስን ፈጽመ ወደማያውቁት አረብ አገራት ሄዱ። አረብ ንጉሥም ብዙ ሰራዊቱን አስከትሎ ብዙ ጣዖትን አስይዞ ሲጓዝ አገኙት። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። አውታቱም ከምድር ላይ ወድቀው ተሰባበሩ። አረቡ ንጉስ አንተ ጸጉረ ልብስ ምንድነ ሰውነን አላቸው። አባታችንም አዎ፣ እኔ ሰው ነ ያውም የጌተ የኢየሱስ ክርስቶስ ባሪያ አሉት። ንጉሱም መልሶ በዚያ አይሁድ በሰቀሉት ታምናለን አላቸው። አባታችንም አዎ፣ ይሄ በእርሱ አምናለሁ፣ አላፍርም። እኔ የተሰቀለውን በሰው ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሥ ወይ አንተና ከአንተ ጋር ስላሉትም ነው እንጂ በእርሱ መኑ የዘላ ለምንም ሕይወት ታገኙ ዘንድ አሉት። ንጉስም ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶን እሳቱን ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉረ ለባሹን አንስታችሁ ከእሳት ውስጥ ጨምሩት አላቸው። አባታችንም ንጉሡና መኳንንቱ፣ ሰራዊቱ ሁሉ እያዩቸው ከቶኑ እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ሆነ። የንጉሡም ሰራዊት ይህንን ከተመለ ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሱም ሰባ ሰባት አዛዦቹን በማዘዝ አምነናል ያሉትን ሰዎች ራስ ራሶቻቸውን በሰይፍ አስቆረጣቸው። ቁጥራቸውም አርባ አልፍ ነበር። ንጉሱም ሰይፉን መዝዞ የአባታችንን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄድ ወዲያው ጽኑ የመብረቅ ነጎድጓድና ንውጽውጽታ ሆነ። ቤታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሱንና ሰራዊቱን ሁሉ አጠፋቸው። የሞቱትም ሰዎች ሰዎች ቁጥራቸው 400 ሺ ሆነ፣ አንድስ እንኳን ሳይቀር ሁሉም አለቁ። አባታችንም በመብረቅ የሞቱትን ሰዎች ባዩ ጊዜ ውስጣቸው በአዘን አለቀሰ፣ ነብሶቻቸው የጽልመት መላእክት ወደጋ ነመ እሳት ሲያወርዷቸው ተመልክተዋልና። በዚህ ጊዜ አባታችን ጌታችንን እነዚያን ሰዎች ማርልኝ አሉት። ዳግመኛም ሰው ስተተኛ ነው፣ አንተ ግን ማሪ ቅርብ አይነና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰ ተሰወረባቸውና ወደ ሰማይ አረገ። አባታችንም ወዲያው አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘግዝቀው ተሰቀሉ። ሰይጣን መጥቶ ያችን ገመድ በቆረጣት ጊዜ አባታችን በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ አይን ጥቅሻ መጥቶ አባታችንን አቅፎ የያዛቸውና በእግርህ ላቁም ወይስ በራስህ ላቁም ትወዳለህ አላቸው። አባታችንም ገብረ መንፈስ ቅዱስም መልአኩን ቶኝ በራሴ ልቁም አሉትና መልአኩም በዚ ከዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ ሰላሳ ዓመት ተዘግዝቀው ሲጸልዩ ኖሩ። ላላቸው ሁሉ ፈሶ አለቀ። አንጀታቸውን ፈሰሰ እንደ እንጨትም ቅርፊት ሆኑ። ከሰላሳ ዓመትም በኋላ ጌታችን ሰባቱ ሊቃነ መላእክትና እናቱ ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና ሶስት ጊዜ በስማቸው ጠርቶ እነዚያን ካዲዎች ምሬላለው አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉት ጊዜ ጥርሶ ቻቸው አብረው ተነቅለው ወደቁ። ጌታችንን በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰችላቸው። አባታችንም ጌታችንን ምሬላ አለው ካልከኝና፣ ከማርክልኝስ ነፍሳቸውን ከስጋቸው ጋር አዋድልኝ አሉት። የጌታችንም አባታችንን እንዳልክ እንደወደድክ ይሁንልን፣ እኔ ሙታንን ልታስነሳ ስልጣን የሰጠው አይደለምን? አሁንም ወደ ሞቱት ሰዎች ሂድና ማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች በላያቸው ከጸለዩ በኋላ እናንተ ሁላችሁም በጌቴ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ሊሏቸው ሙታኑም ወዲያው አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህም በኋላ አባታችን ከእነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ይጎበኟቸው ዘንድ ወደ አረብ አገር ሄዱ። እነዚያ ከሞት አስነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸውንና ጥምቀታቸውን አጽንተው ቤተ ክርስቲያንን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰገኑ ተመለከቷቸው። አባታችንም ይህን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው እንደ ጎበኟቸው ሰዎቹ አላወቁም ነበር። እነዚያም ክርስቲያኖች እስከ ዛሬ ድረስ አሉ። አባታችን የአቡነ ገብረ መንፈስ ቅዱስ ረዴት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ላያሉ አምላክ ለሉል እግዚአብሔር ክብር ምስጋና ይገባል። አሜን። አባታችን ሆይ በሰማያት የምትኖር፣ ስም ይቀደስ፣ መንግስት ትምጻፍ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ቱን እለት እንጀራችንን ስጠን ዛሬ፣ በድላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ፣ ወደ ፈተናም አታግባን ከክፉሉ አድነን እንጂ እቼ መንግስት ሰንተናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ! ከመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስቶች ደስ ይበልሽ፣ ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ፣ ጸጋን የተሞላሽ ብፅዕት እመቤታችን ቅድስት ድንግል ማርያም ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስም ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎት ተራ ተራዳኢነት ከሁላችን ከህዝበ ክርስቲያን ጋር አብሮ ይኑር ለዘላለሙ አሜን።